አሁን ላይ ሰዎች ከሳይንስ ያላቸው ሪሌሽንሺፕ በጣም ወይም ሳይንስ እንዲጠሉበት ያደረገው ምክንያት ሳይንስ የሚጠቀመው ሰው ልጅ ሳይንስ እየተጠቀመበት ያለው መንገድ ሳይንስ ለሰው ማጥፊያነት ይጠቀም ወይም የተሳሳተ ነገር ሲያስተምሩ ሲያስተምሩ፣ ሰዎች በቃ ቶታሊ ተቃራኒ ነው ከሚያምኑት ከሃይማኖታቸው። ስለዚህ ሳይንስ ልክ አይደለም ወይም ሳይንስ በቃ የሴጣን ልክ አይደለም ብለው ያስባሉ ማለት ነው። ሰው ያንን እንዴት ነው የምናስታርቀው? ነው ፖይንቶች የተነሱት። እነዚህ ሁሉ ነገሮች ሳይንስ ከሃይማኖት ራሱን ሲነጥል የሚፈጠሩ ነገሮች ናቸው እንጂ በራሱ ሳይንስ አይደለም፣ ግን የሰው ልጅ ሲጠቀም የሚያመጣቸው ናቸው። ቢ አሁን የተባሉት ፖይንቶች ቢ ብሊ ሲያልከው ሳይንስ ነገሮችን ይሰራልናል። እንዴት ምንድነው ምን ህይወታችን የሚያቀሉ ነገሮችን ዲስከቨር ያደርግልናል ኢንቬንት ያደርግልናል። ግን እነዛን ነገሮችን የምንጠቀምበት መንገድ ጋይድ የሚያደርገን ግን ሀይማኖት ነው። በሲምፕል ኤግዛምፕል በቢላ ብንሰጠው ቢላን ፌገራ ያደረግነው ሻርፕ አድርገነው መቁረጥ እንጂ ያው ሳይንስ ልንለ ይችላል። የተሳ ሲምፕል አስታታል። ግን ቢላን እንዴት ነው መጠቀም ያለብን የሚለው ግን አንድ ሰው በመንፈሳዊ መርሆ ካልተመራ ሰውን ለመግደል ይጠቀምበታል ግን ደግሞ በመንፈሳዊ መርሆ ከተመራ በሃይማኖት፣ በደግነት በሰውን ማክበር መርህ ከተመራ ግን ስ ምግቡን ለማብሰል የተለያዩ ነገሮች ለማድረግ ይጠቀምበታል። ሳ ሲምፕላዝ ነገሮች የምንጠቀምበት መልኩ ነው ሳይንስና ሃይማኖት ሊጋጭድዳም የሚወስደን እንጂ ኢኔት ወይም ደግሞ እውነታውን ስናይ ሳይንስና ሃይማኖት የምርም አይጋጭ አንድ ጥቅስ ሳስታወሰኝ ሳይንስ ያለ ሐይማኖት ቁስ አምላኪነት ነው። ሐይማኖት ደግሞ ያለ ሳይንስ ከንቱ አምልኮ